ሰዎቻችሁ፣ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለን። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ጠሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ገለጸ። በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ውስጥ አፍሪካ ራሷን ጠንካራ ለማድረግ በትብብር መስራት እንደሚጠበቅባት ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር እስታካሄደ የነበረችውን የንግድ ድርድር በአስቸኳይ ማቋረጧን አስታወቁ። ኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ገለጸ። የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን ገልጸዋል። ፓርቲው የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይን ሰንቆ ወደ ተግባር መግባቱን አውስተው ባለፉት ዓመታት ለሕዝብ ቃል የገባውን በውጤታማነት እየፈጸመ መሆኑንም ገልጿል። የኢትዮጵያን ቀሪ ስብራቶች ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ተናግረው ብሔራዊ ጥቅምን ማዕከል ያደረጉ የተሟላ ሉዓላዊነትን ለማረጋገጥ የሚጠበቅበትን ኃላፊነት እንደሚወጣም ገልጸዋል። በኢኮኖሚው ዘርፍ ባለፉት ዓመታት በተሰሩ የልማት ስራዎች ከፍተኛ ውጤት መምጣቱን ገልጸው ለአብነትም ባለፈው ዓመት የ92 በመቶ እድገት መመዝገቡን ተናግሯል። የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ስራ አስፈጻሚ መገምገሙን ጠቅሰው በዚህም ኢኮኖሚው ከግብርና ወደ ኢንዱስትሪና ዘመናዊ አገልግሎት እየተሸጋገረ ይገኛል ብለዋል። በገቢ ማሰባሰብ በወጪ ንግድና በተኪ ምርት አመርቂ ውጤት መመዝገቡን በማንሳት አጠቃላይ የኢኮኖሚ እድገቱ ፈጣን ብቻ ሳይሆን አካታች፣ ጥራት ያለውና የሕዝቡን ኑሮ በተጨባጭ እያሻሻለ መሆኑንም ጠቅሷል። የምግብ ሉዓላዊነትን ለማረጋገጥና ሰብአዊ ድጋፍን በራስ አቅም ለመሸፈን በተጀመሩ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን ገልጸው በሰው ተኮር ስራዎችም በርካታ አቅመ ደካማ ዜጎችን ተጠቃሚ ማድረግ መቻሉን ገልጿል። በቀጣይም ተረጅነትን የማስወገድ ሰብአዊ ድጋፍን በራስ አቅም ለማሟላት በቂ ፈንድ የመያዝ እንዲሁም ብሔራዊ የመጠባበቂያ ክምችትን በራስ አቅም የማምረት ስራ ተጠናክሮ እንደሚቀጥል ተናግሯል። የፓርቲው ስራ አስፈጻሚ ኮሚቴ የሰላምና የፖለቲካ ጉዳዮችን መገምገሙን በማንሳት ለሀገራዊ ምክክሩ መሳካት የበኩሉን ሚና ለመወጣት ቁርጠኛ መሆኑን ማረጋገጡንም ጠቅሷል። መጪው ሀገራዊ ምርጫ ሰላማዊ፣ ተአማኒ፣ ግልጽና አሳታፊ በሆነ መልኩ እንዲካሄድ ፓርቲው የድርሻውን እንደሚወጣም ገልጿል። ውስን የሰላምና ጸጥታ ችግር የነበረባቸውን አካባቢዎች ለማረጋጋት መንግስትና ሕዝብ በጋራ በሰሩት ስራ ተጨባጭ ለውጥ መምጣቱንም ተናግሯል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ለመፍታት የሚያስችል ምሕዳር መፈጠሩን ገልጸው፣ ፓርቲውና የሚመራው መንግስት ሁልጊዜም በራቸው ለሰላም ክፍት መሆኑን አረጋግጧል። በስራ አስፈጻሚ ኮሚቴው ስብሰባ የመልካም አስተዳደር ችግሮችን በዘላቂነት ለመፍታትና አገልግሎት አሰጣጥን ቀልጣፋ ለማድረግ የተቀመጠው አቅጣጫ ወደ ተጨባጭ ተግባር መግባቱ ተገምግሟል ብሏል። በዚህም የመሰብ የአንድ ማዕከል አገልግሎትን የማስፋትና የዲጂታላይዜሽን ስራዎች እየተከናወነ መሆኑን አመልክተው እስካሁንም 16 ማዕከላት ተገንብተው አገልግሎት እየሰጡ መሆናቸውን ተናግሯል። በመሶብ ማዕከላት የህዝቡ እርካታ ወደ 95 በመቶ መድረሱን ገልጸው የመሶብ ማዕከላትን እስከ ሰኔ 30 ቀን 2018 ዓ ም ወደ መቶ ለማድረስ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡን ተናግሯል። ብልጽግና ፓርቲ ጠንካራ መንግስትና ሀገር ለመገንባት የያዘውን ግብ ለማ

የአመራርና አባላቱን አቅም የሚያጎለብቱ የተለያዩ ተግባራትን ማከናወኑንም ገልጿል። ከዚህም ባለፈ አመራርና አባላቱ በተሰጣቸው ተልእኮ ልክ በየደረጃው የመገምገም ስራ ሲሰራ መቆየቱን ጠቁመው በምዘናው መሰረት የላቀ አፈጻጸም ላስመዘገቡት እውቅና መሰጠቱንም ጠቅሷል። በሌላ በኩል የተሰጣቸውን ሀገራዊና የፓርቲ ተልእኮ በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎችን መውሰዱን ተናግረው ፓርቲው ህዝብና ሀገርን ተጠቃሚ ለማድረግ የጀመራቸውን ተግባራት አጠናክሮ እንደሚቀጥልም አ

የኢትዮጵያን የተሟላ የኢኮኖሚ ሪፎርም ትግበራ ሙሉ ውጤት የሚያሳይበት አመት በመሆኑ በተያያዘው አመት አስር ነጥብ ሁለት በመቶ የኢኮኖሚ እድገት ይጠበቃል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። የተተነባየው እድገት የ2017 ዓመት ዘጠኝ ነጥብ ሁለት በመቶ ሆኖ የተመዘገበው የኢኮኖሚ እድገት በየዘርፉ የታዩ ለውጦችና ተጨማሪ ስራዎች የዚህ አመት እቅድ እንደሚሳካ የሚጠቁሙ መሆናቸውን ገልጿል። ተመልካቾቻችን፣ ይህንን ዜና ተመልሰን ወደ እናንተ እናደርሳለን። አፍሪካውያን ተለዋዋጭ በሆነው የዓለም ጂኦፖለቲካ ምክንያት የሚመጡ ተጽዕኖዎችን በመቋቋም በአዲሱ የዓለም ስርዓት የአፍሪካን የነገ እጣ ፈንታ የሚወስን የጋራ መፍትሄ መፈለግ ይገባናል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። አስራአንደኛው የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህርዳር ከተማ መካሄድ ጀምሯል። ዘገባው የሳሙኤል ወርቃየሁ ሆኖ ተከታትለን እንመለስ። አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሐሳብ 11ኛው የጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። በፎረሙ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ የዓለም ፖለቲካ ተለዋዋጭ እየሆነ መምጣቱን ገልጸው፣ አፍሪካ ተለዋዋጭ በሆነው ዓለም የሚደርስባትን ተጽዕኖ ለመቋቋም መስራት ይገባል ብለዋል። በአሁኑ ወቅት ዓለማችን በርካታ ተግዳሮቶችን እያስተናገደች ነው። እነዚህም ተግዳሮቶች መሻገርና ወደ ድሎች መቀየር ይገባል። ዓለም አቀፉ ማህበረሰብ ደህንነቷ የተጠበቀ ሰላማዊና የተረጋጋች ዓለምን ለመገንባት በቁርጠኝነት መስራት ይገባል። ስለዚህ አፍሪካውያን በትላዋጭ ዓለም የሚመጡ ተጽዕኖዎችን በመቋቋም በአዲሱ ዓለም ስርዓት የአፍሪካን የነገ ዕጣ ፈንታ የሚወስን መፍትሄ መፈለግም ይኖርብናል። አፍሪካውያን ተለዋዋጭ በሆነው የጂኦፖለቲካ ፖለቲካ ምክንያት የሚደርሱ ተጽዕኖችን መቋቋም በምንችልባቸው ጉዳዩ ዙሪያ መክረን መፍትሄዎችና አቅጣጫዎችን የምናስቀምጥበት ሊሆን እንደሚገባም ርዕሰ መስተዳድሩ አጽንኦት ሰጥተዋል። አይ ሆፕ ዲስ ፎረም ዊል ሼድ ላይት ይህ የጣና ፎረም አፍሪካውያን የአፍሪካን የተፈጥሮ ሀብቶች ለኢንዱስትሪ፣ ለግብርና ትራንስፎርሜሽንና ለቴክኖሎጂ ልማት ማዋል በሚቻልባቸው ጉዳዮች ዙሪያ በመምከር ረገድ ጉልህ አስተዋጽኦ እንደሚያበረክት ተስፋ አድርጋለሁ። አፍሪካውያን የወጣት ኃይል የታሪክ የባህልና የመሳሰሉት ባለቤት ናት። ስለዚህ የሚያስፈልገው እነዚህን ሀብቶች አቀናጅቶ ማልማት ነው። ለዚህ ደግሞ ይህ ፎረም ሚናው ከፍተኛ ነው። ስለዚህ ፎረሙ አፍሪካ ተለዋዋጭ በሆነው የጂኦ ፖለቲካ ምክንያት የሚደርሱ ተጽዕኖዎችን መቋቋም በምንችልባቸው ጉዳዮች ዙሪያ መክረን መፍትሄዎችን፣ አቅጣጫዎችን የምናስቀምጥበት እንደሚሆን እምነት አለ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው ፎረሙ አፍሪካውያን ስለ አህጉሪቱ ሰላምና ደህንነት ዙሪያ ከመምከር ባለፈ ኢትዮጵያ ከብሔራዊ ጥቅሟ ተነስታ የራሷን አቋም የምታራምድበት መሆኑንም ገልጸዋል። በዚህ መድረክ ላይ እንዳልኩት ብዙ የሰላምና ጸጥታ ጉዳዮች ሀሳቦች የሚነሱበትና የመፍትሄ ሀሳቦችም የሚፈልቁበት መድረክ ነው። እዚህ ላይ ኢትዮጵያ ከብሔራዊ ጥቅሟ ተነስታ የራሷን አቋም በተለይ ከቀጠናው ጋር በተያያዘም አጠቃላይ በአፍሪካ ውስጥም ካሉ ግጭቶች ጋር በተያያዘም ሀሳቧን የምታቀርብበት አቋሟን የምታራምድበት መድረክ ነው የሚሆነው። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ዳይሬክተር ሜርሲ ፍቃዱ በበኩላቸው ፎረሙ የበርካታ ሀገራት ተሳታፊዎችንና ተቋማትን ጭምር የሚያሳትፍ በመሆኑ አጋርነትን የሚያጠናክር ስለመሆኑም ገልጸዋል። ፎረሙ ዓለም አቀፍ አጋሮችን፣ ፖሊሲ አውጪዎችን፣ ምሁራንን፣ ተቋማትና ሌሎች ባለድርሻ አካላትን የሚያገናኝ ነው። በመሆኑም በተለያዩ ጉዳዮች በጋራ ለመስራት አጋርነትን የሚፈጥር ነው። በተጨማሪም በሀገራት መካከል ያለውን ግንኙነትም ያጠናክራል። 11ኛው የጣና ፎረም ከነገ ጀምሮ ደግሞ ለሁለት ቀናት በአዲስ አበባ ከተማ በተለያዩ ጉዳዮች ዙሪያ የሚመክር ይሆናል። 11ኛው የጣና ፎረም ከባህር ዳር ከተማ ቆይታ በስኬት መጠናቀቁን የአማራ ክልል አስታወቀ። 11ኛው የጣና ፎረም በባህር ዳር ከተማ የነበረውን ቆይታ አስመልክተው መግለጫ የሰጡት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ 11ኛው የጣና ፎረም የባህር ዳር ቆይታ በስኬት መጠናቀቁን ገልጿል። ለፎረሙ ስኬታማነት የፌዴራልና የክልል የጸጥታ ግብረ ኃይልን ጨምሮ ለዝግጅቱ የተረባረቡትን ሁሉ ኮሚሽነሩ አመስግነዋል። ኢትዮጵያ ድህነትንና ተረጅነትን ታሪክ አድርጋ የምግብ ሉዓላዊነትን ለማረጋገጥ በቅርብ ዓመታት የጀመረችው ራስን የመቻል ጉዞ ውጤት እያስገኘ መሆኑ ተገለጸ። በዓመት አንድ ጊዜ ብቻ ከማምረት ወደ ሶስት ጊዜ ማምረት የተሻገረው የሀገሪቱ ግብርና አንድ መሬት ጾም አያድርም ከሚለው የመደመር መንግስት መርህ በተግባር የተገለጠ መሆኑም ነው የተገለጸው። ይመራ ደም ዝርዝር አለው። ክረምቲሉት ወቅት ብቻ እየተጠበቀ የሚለማ መሬትን ረግጦ ሰማይን አንጋጦ የዝናብ ጠብታ ላይ በመመርኮዝ በዓመት አንድ ጊዜ እየተመረተ እልፍ ዘመናት ነጉደዋል። ያ የዘመናት ልምምድ ደግሞ እንኳንስ የከተሜውን ይቅርና የራሱ የአራሹ ገበሬ ጎተራው መሙላት ተስኖት በልቶ የማደር የሕይወት ዑደትን ፈትኖታል። ከዚያም አልፎ ይህ ክፉ ልምምድ እንደ ሀገር ኢትዮጵያን በኋላ ቀርነት ዜጎቿን በተረጅነት አስፈርጇል። በየጊዜው ግብርናውን ለማዘመን እየተ ባለ ጉባኤዎች ይካሄዳሉ፣ ውይይቶች ይደረጋሉ። ግብርናው ግን ባለህበት እርገጥ የተባለ ይመስል ለዓመታት ባለበት ቆሞ ቀርቷል። ምግቡን በራሷ አምርቶ ራሱን ባልቻልና የውጭ ተረጂ የሆነ ሀገር ደግሞ የተሟላ ሉዓላዊነት ብሎ ነገር የቃላት ሽንገላ ካልሆነ በቀር ረቢ ያለው ሆኖ አይገኝም። ሉዓላዊነትና በሀገር የመከበር ማንነት ለኢትዮጵያውያን የማይደራደሩበት ቀይ መስመራቸው፣ አሳልፈው የማይሰጡት የወለውነታቸው ነው። ታዲያ ስለ ሉዓላዊነት ሲነሳ እምቢ ለባርነት ብለው ስለ ሀገር ለሞት ተሽቀዳድመው አለትን የሚንድ ብረትን በሚያቀልጥ ወኔን የታገሉት እነዛ ኢትዮጵያውያን በይደር የተዉት አንድ ነገር ቢኖር ይህ ነው፣ የምግብ ሉዓላዊነት ጉዳይ። እናም ኢትዮጵያ ተጣብቋት የቆየውን የከፋ ድህነትንና ተረጅነትን ታሪክ ለማድረግ በቅርብ ዓመታት የጀመረችው በራስ አምርቶ ራስን የመቻል ጉዞ ውጤት አምጥቶላታል። አሁን ላይ ለኢትዮጵያ የሚለማ መሬት፣ ውሃ ለማይነጥፋቸው ለተፋሰሱ ወንዞቿና ለሚሰሩ እጆች ምስጋና ይግባና በረሃማው ምድር ሳይቀር በበጋ መስኖ ማልማት ብርቅ ሳይሆን የየአመቱ መልክ ነው። በዓመት አንዴ ጊዜ ብቻ ማምረትም ነበር በሚል ታሪክ ተቀይሯል። በምትኩ ኢትዮጵያ የበጋ መስኖን በመጠቀም በአመት ሶስት ጊዜ ማምረት መገለጫዋ አድርጋዋለች። ከጆዳፍ በሆነ የሰቀቀን ኑሮ ህይወቱን ሲገፋ የነበረው የሀገሬው አርሶአደርም ምርቱን ከጎተራው ወደ ገበያው ለማውጣት በቅቷል። በዚህም እረፍት አልባዋ የአርሶአደሩ ነፍስ በምርታማነት ስኬት እርካታን ተላብሳ ተረጋግቶ መኖርን እየተለማመደችው ነው ይመጃልሲ ጠለፈቆቱ ከነንጀልቀብን ኛተፉ ይህን የመስኖ ስራ ሳንጀምር በፊት ተቸግረን ነበር የምንኖረው። አሁን ላይ ስንዴ ስናመርት ከራሳችን አልፈን ለገበያም እየተረፈን ነው። እዚህ ጋር ልብ ልንለው የሚገባ እውነትም አለ። ኢትዮጵያ የበጋ ስንዴ በሚል አዲስ ልምምድ ወደ ማሳ ከማውረዷ በፊት በዓመት እስከ አንድ ቢሊዮን ዶላር የሚጠጋ ወጪ ለስንዴ ብቻ ታወጣ ነበር። ይህ ያውም በውጭ ምንዛሬ የሚከፈለው ወጪ ከነዳጅ ቀጥሎ ትልቁ የኢትዮጵያ ወጪ እንደማለት ነው። ጉዳዩን ነገሬ ብሎ ላጤነው ስንዴ ትልቁ የታሪክ እጥፋት ሆኗል። ይህ ደግሞ አንድ መሬት እጾም አታድርም የሚለው የመደመር መንግስት በተግባር ከተገለጠው መርህ የተገኘ ኩራትም በረከትም ነው። አርሶ አደሩ ከእርሻ ወሰኔ አት ድረስ ከሚል የተበጣጠሰ አስተራረስ ወጥቶ የሀገሬው ገበሬ ወደ ኩታ ገጠም አትራፊ ዘዴ በስፋት ገብቷል። ወትሮ ሙሉ ለሙሉ ከበሬ ትካሻ ላይ ያልወረደው ግብርና አሁን በፍጥነትም በጥራትም በትራክተር ማረስ በተለያዩ አካባቢዎች ባህል እየሆነ መጥቷል። ሌላኛው የግብርና ስራ በገጠርና በሰፋፊ እርሻ ቦታ ላይ ብቻ የሚሰራ ተደርጎ የሚወሰደውን እሳቤ የቀየረው የከተማ ግብርና ቢሆን ለከተሜው ሰው አስቤዛዬን ከግቢ አስብሏል። ግቢ ውስጥ የሁለት መኪና ማቆሚያ አድርጎ የተወሰነ ደግሞ አፈር አድርጎ ከግቢ መብላት ይችላል። የአመጋገብ እንትናችን እንቀይራለን። በሁለት ወር የሚደርሱ ጎመኖች አሉ፣ በሶስት ወር የሚደርሱ አሉ። ስቴፕ በስቴፕ አድርጌ መጠቀም ይቻላል። የማይቻልበት ምክንያት የለም። በምግብ ራስን የመቻል ያለፉት የተወሰኑ አመታት እርምጃዎች ከድህነትና ተረጅነት ጋር አብሮ ስሟ ለጎደፈው ኢትዮጵያ ገጽታዋን ቀይረው ወደ ከፍታ ጉዞ አስገብተዋት ኢትዮጵያ ትችላለች ተብሎላታል። እርግጥ ለአመታት ማምረት ተስኗት ከውጭ ስታስገባ የኖረች ኢትዮጵያ በቅርብ አመታት በሰራቸው ጥረት ራሷን መቻሏ መንግስትና ህዝብ ከተናበበ የማያሳኩት ነገር እንደሌለ ያሳብቃል። በቀጣይም እንደ ሀገር ለተሟላ ሉዓላዊነቴ፣ እንደ ዜጋ የህልውና ጉዳይ ናቸው ብላ የምታራምዳቸው አጀንዳዎች በልጆቿ ብርቱ ጥረት በመንግስት ትውልድን አሻግሮ የማየት ህልም እውን ማድረጉ አይቀሬ ስለመሆኑ እስካሁን የቻለችባቸው ጉዞዎች ህያው ማሳያዎቿ ናቸው። በአንድ ክረምት ስራ አይረጋገጥም። ክረምት ሰራን ጥሩ ነገር ነው እሱ አርቨስት ሲደረግ በጋም እንሰራለን። ልክ በጋው ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። በዚህ ወቅት ኋላ ቀርነትን በስልጣኔ ድህነትን ሰርቶ በመበልጸግ የቆዩ ችግሮችን ድል የማድረጊያው ሁነኛው የውጊያ ግንባር ትርፍ ምርት ማምረት የሚለው ነው። ተመልካቾቻችን፣ የሚኒስትሮች ምክር ቤት አባላት በኮይሻ ያደረጉትን ምልከታ የተመለከተ ፕሮግራም ዛሬ ምሽት ሁለት ሰዓት ተኩል ላይ ወደ እናንተ የምናደርስ ይሆናል። እንድትከታተሉት ከወዲሁ ጋብዘናቸዋል። ዜናዎቻችን ይቀጥላሉ። የኢትዮጵያን ብሔራዊ ጥቅምና ጂኦ ስትራቴጂያዊ ቁመና ለማረጋገጥ የውስጥ አንድነትን ማጽናት እንደሚገባ ተገለጸ። ኢትዮጵያ በያዘችው ወሳኝ ጂኦ ስትራቴጂካዊ አቀማመጥ ልክ ተጠቃሚ አለመሆኗም የመደመር መንግስት ቁጭት ከሆኑት መካከል አንዱ ነው። በዚህ ወቅት የኢትዮጵያ ብሔራዊ ጥቅም የሆኑ ጉዳዮችን ለሌሎች ለማስረዳት የውስጥ አንድነትና ሰላም ወሳኝ መሆኑም ተጠቅሟል። ቤቴልሄም ገረመው ዝርዝር አላት። ብሔራዊ ጥቅም የአንድ ሀገር ሉዓላዊነትን ከሚያስከብሩ መሰረታዊያን ዋነኛው ሲሆን፣ ጂኦ ስትራቴጂያዊ ቁመና ደግሞ የብሔራዊ ጥቅም ማረጋገጫ ቁልፍ ነው። የኢትዮጵያ ብሔራዊ ጥቅምና ጂኦ ስትራቴጂያዊ ቁመና በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ውይይት ተደርጓል። በብልጽግና ፓርቲ ዋና ጽህፈት ቤት የአለም አቀፍ ግንኙነት ዳይሬክተር አቶ ነቢዩ ስሁል እንደሚሉት ብሔራዊ ጥቅም ሀገሬ መሆን ማረጋገጫ ነው። አንድ ሀገር ሀገር ነው ካልን ሀገር ከሆነ በኋላ በምን መልኩ ነው ሀገርነቱን ተግባራዊ የሚያደርገው የሚያንቀሳቅሰው ከተባለ በብሔራዊ ጥቅሙ ነው። ኢትዮጵያ በባዳ ፍላጎትና በባንዳ ተባባሪነት ብሔራዊ ጥቅሟ ሲፈተን መቆየቱን የኢትዮ ኢንጂነሪንግ ምክትል ዋና ስራ አስፈጻሚ አቶ ዳንኤል ኦላኒ ተናግረዋል። ባዳም የሚፈልገው ባንዳም የሚፈልገው ነው። ባዳ ኢትዮጵያ ከጠነከረች እንዲሁ ዝም ብሎ ከመሬት ተነስቶ ቦታዋ እንደዚህ ነው፣ ህዝብ ብዛቷ እንደዚህ ነው፣ ተፈጥሮ ሀብቷ እንደዚህ ነው፣ እንዲህ ነው፣ እንዲያ ነው እያሉ የሚፈራዋት አካላት ሊያሰናክሉ የሚፈልጉት አይነት እንቅስቃሴ ነው። እንዲህ አይነት እንቅስቃሴ ብሔራዊ ጥቅም ከውስጥ ጉዳዮች አንጻርም የሚታይ መሆኑ ተነስቷል። ከውስጥ ያለው ከአንድነት ጋር ከኢኮኖሚ ብልጽግና ጋር ተያይዞ ያሉ ጉዳዮችን ባንዳዎች ከማጥራት ጋር ተያይዞ ያሉ ጉዳዮችን ለዛ ትኩረት ተሰጥቶ አቅማችንን በደንብ ቆጥረን ሀቃችንን በደንብ አይተን በተለያየ መንገድ የሚገለጽ ሀብታችንን ለብሶ ከነበረው አቧራ አላቀን አራግፈን ለኢኮኖሚያዊ ብልጽግና ለሁለንተናዊ ብልጽግና ለመዋል ጥረት እያደረግን ነው። ብሔራዊ ጥቅም አንበሳው ድርሻ የሚይዘው የውስጥ ጉዳይ ነው። የፖለቲካ ኃይሎች የምንላቸው አካላት ሰላማዊ አማራጭ ለምርጫ የሚቀርብ ጉዳይ አይደለም። ቤዚክ ነው። ህልውና ነው። የተቋም ውጤታማነትን ማረጋገጥ በችግሮች አለመታሰር በርዕይ መጠንከር የመልካም አስተዳደር ችግርን መቅረፍ ሙስና መቆጣጠር እንዲሁም ዲፕሎማሲያዊ ተጽዕኖ ፈጣሪነት የኢትዮጵያን ብሔራዊ ጥቅምና ጂኦስትራቴጂያዊ ቁመናን ለማረጋገጥ የሚጠበቁ ሚናዎች መሆናቸው ተመላክቷል። ሀገር የሚገነባው ትውልድ በሚከፍለው መስዋዕትነት ነው። የሲንጋፖር ቻይና ደቡብ ኮሪያና የመሳሰሉ ሀገራት ታሪኮችም ለዚህ ግልጽ አስረጅ ናቸው። በዚህ ጉዳይ ላይ ባልደረባችን ሀብታሙ ተክለ ስላሴ አንድ ዘገባ አዘጋጅቷል። ሀገራት በቴክኖሎጂ ዓለምን ሲያስደምሙ በገነቡት ኃያልነት እንኳን ተናግረው ሳይናገሩ ሲደመጡ፣ ከዳቦ አልፈው ለመጽዋችነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት፣ በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ፣ በእድገት ማማ ላይ ወጥተው ተመጽዋቶቹን ቁልቁል ሲመለከቱ ቀደምትነን ሥልጣኔያችን የላቀ ነው ቢከተሉን እንጂ እንቀድማቸው ነበር ለምንልኛ፣ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያን እንጠይቃለን፣ የመደመር መንግሥት እንደሚል ከዓለም ጋር የተላለፍን ሌሎች አገራት የትኛውን መንገድ አለፉ? አብነት የሆነ መሻገር፣ ከወደ ሩቅ ምስራቅ የቻይናን እናስቀድም። የቻይና ከ1850ዎቹ እስከ 1950 የመቶ ዓመት የሂውሚሌሽን ሂውሚሌሽን ይሉታል ቁጭት በሀገር ደረጃ ያንን ካመጣ ነው። ቻይናውያን በቁጭት ነው ያደጉት ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሽፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብለዋል። ነገር ግን የእነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን የልጆቻቸውን ነገር እያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ሀያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ፣ የውጭ ምንዛሪ አልቆባት ነበርና፣ ስለዚህ ብሔራዊ ኪሳራ ነበር በዚያን ጊዜ

ከፍተኛ ብድርን ሙሉ በሙሉ መልሶ ይሆናል። ደቡብ ኮሪያውያን ችግርና ሶቆቃን ተጋፍጠው መሻገር መስፈንጠር ነበረባቸው። ወጠኑ አለሙ አፈር ሳይጠየፉ ምቾት ሳይታያቸው ጊዜ ሳይወስናቸው በጊዜ ላይ ወሰኑ። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ፣ ለዛሬዋ ባይሆን ለነገዋ ያለ የጨከነ መስዋዕትነት ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ወይ? በእርግጥም ነገን ያስቀደመ ለችግርና መከራ እጅ የማይሰጥ ከታሪክ ተናጋሪነት ታሪክሰሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ ይሄም ትውልድ ዋጋ መክፈል አለበት። ዋጋ የምንከፍለው በተሰማራንበት ዘርፍ የሚሰጠንን አሳይመንት ታክቶ በመሰራት ነው ነው ዛሬም መስዋዕት አድርገ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢፀ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ሀያልነቷ የመመንጠቋ ነገር አይቀሬ ነው። ረሃብ፣ ችግርና ቸነፈር ለልጆቼ የማላውር ሰው ከአለት የከበደኝ ዕዳ ነው። እሱን ጥዬ የነጓን ኢትዮጵያ ሰራበታለሁ፣ ያለ ተመጽዋችነቷ፣ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መጥቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም፣ ምክንያት እስከተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ ውድቀት አለ መከፋፈር አለ። በዚህ ሰዓት ክብር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። ከቻይና እስከ ደቡብ ኮሪያ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭ ትዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። ወደ ውጭ ዜና አልፈናል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር ስታካሄደ የነበረውን የንግድ ድርድር በአስቸኳይ ማቋረጧ ማቋረጥ አስታወቁ። ዓለም ነዋሴ ዘርዝራለሁ። ፕሬዚደንቱ ድንገተኛ እርምጃ እንዲወስዱ ያደረጋቸው ካናዳም የቀድሞው የአሜሪካ ፕሬዚደንት ሮናልድ ሬገን ስለ ታሪፍ ጎጅነት ሲናገሩ የሚያሰማ ማስታወቂያ በማስተላለፏ ነው። በዚህ አስደንጋጭ ባህሪያቸው የተነሳ አሎ ትራምፕ ትሩዝ በተሰኘው ማኅበራዊ ገጻቸው ላይ ሲጽፉም ከካናዳ ጋር የሚካሄዱት የንግድ ድርድሮች በሙሉ አክትመዋል ብለዋል። ፕሬዚደንቱ በካናዳ ላይ የ35 በመቶ ታሪፍ መጣላቸው ይታወቃል። ይሁን እንጂ በምሕፃረ ቃል ዩኤስኤምሲኤ ተብሎ በሚታወቀው የአሜሪካ ሜክሲኮና ካናዳ የሰሜን አሜሪካ የንግድ ስምምነት ውስጥ የሚካተቱ ምርቶችን ወይም ሸቀጦችን ታሪፉ አይመለከትም። በሀገሪቱ መገናኛ ብዙኃን የተሰራጨው ጸረ ታሪፍ የሮናልድ ሬገን ንግግር ስፖንሰር የተደረገው በኦንታሪዮ ግዛት መንግስት መሆኑን ገልጸዋል። ፕሬዚደንት ትራምፕ እንደ ወነጀሉት ካናዳ ይህን ያደረገችበት ምክንያት የአሜሪካው ከፍተኛ ፍርድ ቤት በአሜሪካ ዓለም አቀፋዊ የታሪፍ እርምጃ ህጋዊነት ላይ የፊታችን ህዳር ወር ውሳኔ ከመስጠቱ በፊት ከወዲሁ ተጽዕኖ ለማሳደር ብላ ነው። የህዳሩ የከፍተኛው ፍርድ ቤት ውሳኔም የፕሬዝደንት ትራምፕ ዋነኛ ፕሬዝደንታዊ ስልጣን መገለጫና መታወቂያ የኢኮኖሚ ፖሊሲ የሆነው ታሪፍ ላይ ከባድ ፈተና የሚጋርጥ ሊሆን ይችላል። ፍርድ ቤቱ ህገወጥ ነው ብሎ ከበየነም አሜሪካ ከተለያዩ ሀገራት በታሪፍ የሰበሰበቻቸውን በብዙ ቢሊዮን ዶላሮች የሚቆጠር ገንዘብ መልሳ እንድትሰጥ ሊያስገድድ ይችላል። ኦንታሪዮ ግዛት አገረ ገዢ ዳግ ፎርድ የማስታወቂያው ማሳረጊያ ላይ አሜሪካ በካናዳ ላይ የጣለቻቸውን ታሪፎች መቃወማችንን በፍጹም አናቆምም ሲሉ ይደመጣል። ኦንታሪዮ የብረትና የመኪና ኢንዱስትሪዋ በአሜሪካ ታሪፍ ክፉኛ የተጎዳባት የካናዳ ግዛት ናት። ፎርድ የትራምፕን የታሪፍ እርምጃ በመቃወም ከግዛታቸው ወደ አሜሪካ የተዘረጉ የኤሌክትሪክ አገልግሎቶችን ቆርጠው እንደነበረ አይዘነጋም። ከዚህ ቀደምም የትራምፕ የታሪፍ ፖሊሲዎችን ካናዳን በቢላ እንደ መውጋት የሚቆጠሩ መሆናቸውንና የአሜሪካ እንደራሴዎችም ትራምፕ ላይ ጫና እንዲያሳድሩባቸው በይፋ ጠይቀው ነበረ። የትራምፕ የታሪፍ እርምጃ ከንግድ ስምምነታቸው ውጪ ያሉትን ምርትና ሽቀጦች ላይ የሠላሳ አምስት በመቶ ታሪፍ መጣል ብቻ ሳይሆን ከመካከል የብረት ምርቶችን ለብቻ ለይቶም የሐምሳ በመቶ ታሪፍ ይጥልባቸዋል መኪናዎች ላይ ደግሞ 25 በመቶ በብረት በአሉሚኒየምና በመኪና ላይ ያነጣጠረው ይህ ታሪፍ የካናዳን ኢንዱስትሪ ክፉኛ በመጉዳቱ ሠራተኞች እንዲባረሩና የንግድ ሥራዎችም ጫና ውስጥ እንዲወድቁ አድርጓል